ይሄ ስንል ግን ሁሉ ሌባ አልነበረም። ይሄ ስንል ግን ሁሉ ችግር ነበር። በዚያም ጊዜ ችግር ስለነበረው በ1953 በነጫዎች ነው የሚቆጥረው የነበረውን ህግ ኮንግረስ አነሳና ብድሩ እንዲሰጥ አደረጋል። ብድሩ የሚሰጠው ለስሞል ቢዝነሶችና ለናን ፕሮፊት ኦርጋናይዜሽን ነበር። ፕሮፊት የማይሰሩ ማለት እንደ ካቶሊክ ቸርች። እሱን ካደረገ በኋላ አንዳንዱ በሶስት ቀን ያልቅ ነበር ሎኑ። ማለት የማጣራት ጊዜ አልነበረም። ቢኮዝ ህዝቡ ተጨንቋል። እዚህ እንኳን አትላንታ ምግብ ለመግዛት ሁሉ የማይችሉ ነበሩ። ቢኮዝ ቫይረሱ ይዟቸው የወጡ እንደሆነ ሰዎች ሊበክሉ ነው። አንድ ቤተሰብ መጀመሪያ የተያዘችው የሴትየዋና የሰውየው እናት ናት። ከዚያ በኋላ ባልየው ተያዘ። ከዚያ በኋላ ሴትየዋ፣ እሷ ነበር የምትሰራው። እሷ ተያዘች እና ደውላ ተካ ምግብም የለንም አለች። ማንም መጥቶ የሚገዛልን የለም። እዚያ በኋላ አንድ ዘመዳቸው ደወሉና እሷን ገዝታ ምግቡ ገዝታ መንገድ ላይ ጥላላቸው ነበር ምትሄደው። ብዙ ሰዎች አሁን ጥሮታ ይቀነሳል ምናም። የትራምፕ መንግስት ጥሮታን አልነካም፤ እንዲሁም አንዳንዴ እሰጣለሁ ይላል ለማመን ስለማንችል ግን ለመናገር አንችልም እንጂ ለመስጠት ዝግጁ ነው። ቢካዝ ጥሮታ የወጣ ሰው ፊክስድ ኢንካምን ያለው ሰውን ብቻ ነው የሚያገኘው ካልሰራ በስተቀር ለመስራት ይችላል፣ ያ ይችላል፣ ግን ትንሽ ሳይድ ኢፌክት ያለው ከጥሮታ በኋላ ከወጣም በኋላ ብንሰራ የተወሰነ ገና አማውንት ይፈቀድልናል። ከዚያ በላይ ብንሰራ ግን ሁለት እጁ ለእኛ ይሰጠናል። አንድ እጁ አይአርኤስ ነው የሚወስደው፣ ሶሻል ሴኩሪቲ ኦፊስ ይወስደዋል ማለት ነው። ይሄን ማጥናት የለባችሁም። ከሶሻል ሴኩሪቲ ኦፊስ በጣም ኮኦፐሬቲቭ ናቸው። ደውላችሁ ሁሉን ነገር ይነግሯቸዋል። ብን ሚስታችሁ ምን ያህል እንደምታገኝ ብቁ መሆኗና አለመሆኗ ይናገራሉ። እነሱ ብቻ እንዲደውልልን መጠበቅ ያለብንም ይሄ ስንል ግን ሁሉ ሌባ አልነበረም። ይሄ ስንል ግን ሁሉ ችግር ነበር። በዚያን ጊዜ ችግር ስለነበረው በ953 በነጫዎች ነው የምቆጥረው የነበረውን ህግ ኮንግረስ አነሳና ብድሩ እንዲሰጥ አደረጋል። ብድሩ የሚሰጠው ለስሞል ቢዝነሶች እና ለናን ፕሮፊት ኦርጋናይዜሽን ነበር። ፕሮፊት የማይሰሩ ማለት እንደነ ካቶሊክ ቸርች። እሱን ካደረገ በኋላ አንዳንዱ በሶስት ቀን ያልቅ ነበር። ለሆኑ ማለት የማጣራት ጊዜ አልነበረም። ቢኮዝ ህዝቡ ተጨንቋል። እዚህ እንኳን አትላንታ ምግብ ለመግዛት ሁሉ የማይችሉ ነበሩ። ቢኮዝ ቫይረሱ ይዟቸው የወጡ እንደሆነ ሰዎች ሊበክሉ ነው። አንድ ቤተሰብ መጀመሪያ የተያዘችው የሴትየዋ እና የሰውየው እናት ናት። ከዚያ በኋላ ባልየው ተያዘ። ከዚያ በኋላ ሴትየዋ እሷ ነበር የምትሰራው። እሷ ተያዘች እና ደውላ ተካ ምግብም የለንም፣ ማለች። ማንም መጥቶ የሚገዛልን የለም። ከዚያ በኋላ አንድ ዘመዳቸው ደወሉና እሷን ገዝታ፣ ምግቡ ገዝታ መንገድ ላይ ጥላላቸው ነበር የምትሄደው። ጤና ስለ የተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ በተለይም ረዘም ላለ ጊዜ ከዚህ ቀደም ጠቃሚና አስፈላጊ የሆኑ መረጃዎችን ሲሰጡን የነበሩት የቀድሞ በአትላንታ የሚገኘው ቲኬሾ አዘጋጅ አቶ ተካ ከለለ ዛሬም ባለው ወቅታዊ ሁኔታ በተለይም ከኮሮና ወረርሽኝ ጋር በተያያዘ በጊዜው የተለቀቁ ብድሮችን ተከትሎ ውሎ አድሮ የመጡ የክፍያ ጫናዎችን መሰረት ማድረግ እየተወያየን እንቆያለን። ረዘም ያለ ጊዜ እንግዲህ በእረፍት ላይ በሕክምና ላይ የነበሩ አቶ ተካከለ ለጋ ዛሬ ባለው ወቅታዊ ጉዳይ እንድንወያይ መልካም ፈቃዳቸው ሆኖ አብረን ተገናኝተናል። የፕሮግራሙ አዘጋጅ ሀብተማ ስፋነኝ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ ከወዲሁ